እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፈቃድ ዛሬ የምንማማረው ሚያዝያ 23 ቀን የሊቀ ሰማዕታት የቅዱስ ጊዮርጊስን ዓመታዊ ክብረ በዓልን በተመለከተ ይሆናል። የሊቀ ሰማዕታት የቅዱስ ጊዮርጊስን ዓመታዊ በዓል ስለምንድን ነው የምናከብረው? ሊቀ ሰማዕታት ቅዱስ ጊዮርጊስ ማን ነው? የስሙ ትርጉም ምንድን ነው? እናትና አባቱ ማን ናቸው? የት ነው የተወለደው ምን አይነት ተጋድሎ ስላደረገ ነው ዛሬ ሚያዝያ 23 ቀን ይህን ክብረ በዓል የምናከብረው? ሊቀ ሰማዕታትስ ለምን ተባለ የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፈቃድ ዛሬ እንመለከታለን። ከዚያ በፊት ግን ይህንን ቪዲዮ እያዳመጣችሁ ያላችሁ በመላው ዓለም የምትገኙ ሁላችሁም ቪዲዮውን ላይክ በማድረግ እንድትጀምሩ እንዲሁም ለሌሎች እህት ወንድሞቻችን እንዲደርስ በማጋራት እንድትተባበሩ በመቤታችን ስም እንጠይቃለን። እንዲሁም ቻናሉን ሰብስክራይብ ያላደረጋችው ሰብስክራይብ በማድረግና የደወል ምልክቷን በመጫን ከዚህ በኋላ የምንለቃቸውን ይህን የመሰሉና የተለያዩ መርሃ ግብራት እንዲደርሳችው ማድረግ ትችላላችው። ስለምታደርጉት ነገር ሁሉ ከወዲሁ እግዚአብሔር ይስጥልን እያልን ወደ ዕለቱ መርሃ ግብራችን እናመራለን። አብራችሁን ቆዩ። ሊቀ ሰማእታት ቅዱስ ጊዮርጊስ ፀሐይና የአጥቢያ ኮከብ የተባለ ታላቅና ክቡር የሆነ የሰማዕቱ የቅዱስ ጊዮርጊስ የምስክርነት ፍጻሜ የሆነበት ቀን ሚያዝያ 23 የከበረ ነው። የቅዱስ ጊዮርጊስ አባት ቀጰዶቅያ አገር ይኖር የነበረ አንስጣሴዎስ የተባለ መስፍን ነው። እናቱም ቴዎብስታ የተባለች ፍልስጤማዊ ነበረች። የዚህ ቅዱስ አባትም የሞተው በልጅነቱ ነው። ስለዚህም ሌላ ደግ ክርስቲያናዊ መስፍን ወስዶ አሳደገው። መስፍኑም በጦር ኃይል አሰለጠነው። ሀያ ዓመት በሞላው ጊዜ መስፍኑ የአስራ አምስት ዓመት ልጁን ሊያጋባውና ሀብቱን ሊያወርሰው ድግስ ደገሰም። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ጊዮርጊስን ለዚህ አልመረጠውምና የመስፍኑን ነፍስ ወሰደም። ቅዱስ ጊዮርጊስም ሐዘኑን ከጨረሰ በኋላ ወደ ቤሩት ሀገር ሄደም። በዚያም ደራጎንን ያመልኩና ሴት ልጆቻቸውን ይገብሩለት ነበር። ሰማይቱም ደራጎኑን በኃይለ መስቀል ድል ነስቶት ገድሎታል። ሕዝቡንም ወደ አምልኮት እግዚአብሔር መልሷቸዋል። ዕድሜው ሃያ ዓመት በሞላ ጊዜም ወደ ንጉሥ ዱዲያኖስ ዘንድ የአባቱን ሹመት ሊቀበል ሄደ። ነገር ግን በዚያን ጊዜ ንጉሡ ሕዝቡ ጣዖትን እንዲያመልኩ እያስገድዳቸው ነበር። ስለዚህም ቅዱስ ጊዮርጊስ እጅግ በማዘኑ ገንዘቡን በሙሉ ለድሆችና ለምስኪኖች በመስጠት ባሮችንም ነጻ ወጣቸው። ከንጉሥ ዘንድ በመሄድ በፊቱ ቆሞ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። ንጉሡ ግን በማባበልና ቃል ኪዳንም በመግባት አምላኩን ክዶ ለጣዖታት እንዲሰዋ ለማድረግ ሞከረ። ብዙ አስጨናቂ ሥቃይንም አሰቃየው። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ያጸናው ቁስሉንም እያድኖ ነበር። ለሦስት ጊዜም እንደሚሞት እርሱም እንደሚያስነሣው በአራተኛውም የምስክርን አክሊል እንደሚቀበል ነገረው። በዚህም ጊዜ ቃል ኪዳንም ገባለት። ለሰባት ዓመትም በጽኑ መከራና በስቃይም እንዲሁም በተጋድሎ እንደሚኖር በዚያም ስሙ በዓለም ሁሉ የተገለጠ እንደሚሆን መላእክትም እንደሚያገለግሉትም ነገረው። ቅዱስ ጊዮርጊስ ትእዛዙን ባለመቀበሉ ንጉሥ ዱዲያኖስ እጅግ አዝኖ አትናሲዎስ የሚባል ታላቅ ስራየኛ ካስመጣ በኋላ መርዝን ቀምሞና በጽዋ መልቶ ለቅዱስ ጊዮርጊስ እንዲጠጣው ሰጠው። መርዙም በፍጥነት የሚገድል ነበርና ወዲያውኑ የሚሞት መስሎት ነበር። ቅዱስ ጊዮርጊስ ግን ያንን ጽዋ ቢጠጣውም ምንም ጉዳት ሳይደርስበት ቀረም። የእግዚአብሔር ድንቅ ሥራ በመሆኑም ይህን ታምር አይቶ ያ መሠሪ በክብረ ባለቤት በጌታ በኢየሱስ አምኖ በሰማዕትነት መሞት ቻለ። ቁጥራቸውም 30700 ነፍስ የሚሆኑ ሌሎች ብዙዎች ሰዎች ከእርሱ ጋር በሰማዕትነት ሞተው የሕይወት አክሊልን ተቀዳጁ። ከዚህ በኋላ ቅዱስ ጊዮርጊስም በንጉሥ ዱዲያኖስና በሰብአ ነገሥታት ፊት በቆመ ጊዜ እነርሱ የተቀመጡባቸው የእንጨት ወንበሮችን ቅዱሱን እንዲበቅሉ እንዲያብቡና እንዲያፈሩ ታደርጋቸው ዘንድ ከአንተ እንሻለን አሉት። ቅዱስ ጊዮርጊስም በዚያን ጊዜ ወደ እግዚአብሔር ጸሎት አደረገም። ወንበሮቹንም እነርሱም እንዳሉት አደረጋቸው። የአምላክን ድንቅ ሥራና ተአምር አይተውም ቁጥር የሌላቸው ብዙ አሕዛብ በጌታችን አመኑ። ንግሥታቱ ግን ከማመን ይልቅ ቅዱሱን በጎድጓዳ ብረት ምጣድ ውስጥ አበሰሉት። አቃጥለውና አሳርረውም ሥጋውንና አጥንቱን ፈጭተውና አመድ ካደረጉ በኋላ ከረጅም ተራራ ላይ በተኑት። ሆኖም ጌታችን ኢየሱስ ነፍሱን ወደ ሥጋው መልሷት ደግሞ አስነሳው። ቅዱሱም ጊዮርጊስም ዳግም ተነስቶ ከነገሥታቱ ፊት በመቆም ተመልሶ በክብር ባለቤት በጌታችን ኢየሱስ ስም ሰበከ። በዚያን ጊዜ ቁጥር የሌላቸው አሕዛብ አይተው የእግዚአብሔርን ሥራ አደነቁ፣ በጌታችንም አምነው በሰማዕትነት ሞቱ። ነገሥታቱም ዳግመኛ ማመን አዳግቷቸው እርሱን ሊፈትኑት ሙታኖችን ብታስነሣ አምላክህ እውነተኛ አምላክ እንደሆነ እናውቃለን፣ በእርሱም እናምናለን አሉት። ቅዱሱም ወደ አምላክ በመጸለይ ከጉድጓድ ውስጥ ወንዶችና ሴቶችን ጎልማሶችንም አስነሳላቸው። እነርሱም በሚደንቅ ሥራው በክብር ባለቤት በጌታችን ስም አስተማሩ፣ የገሃነምንም ወሬ ተናገሩ፣ በጥምቀትም ክርስትናን ተቀብለው አረፉ። ከአዲያን ነገሥታት ግን ሙታንን ያስነሣ አይደለም የረቀቁ ሰይጣናትን አሳየህ እንጂ ብለው ተከራከሩ። ከዚያም አንዲት ድሃ ሴት እንድትጠብቀው አደረጉ። እርሷም እንጀራ ልትለምንለት በወጣች ጊዜ የእግዚአብሔር መልአክ ማዕድ አቀረበለት። በዚህም ጊዜ የድሃዋ ሴት የቤቷ ምሰሶ ላይ ቅርንጫፍን አብቅሎ ታላቅ ዛፍም ሆንም እርሷም በተመለሰች ጊዜ ቤቷ የተደረገውን ተአምራ አይታ የክርስቲያኖች አምላክ ሰው ተመስሎ ወደ እኔ መጣ አለች። ቅዱስ ጊዮርጊስ ግን እኔ አምላክ አይደለሁም የአምላክ ባሪያ ነኝ እንጂ አላት። እርሷም እንዲበላ የአምላክ አገልጋይ ከሆንክ ቸርነት እንድትደርሰኝ ለምንሃለው። እውር ደንቆሮ፣ ዲዳ፣ ጎባጣ የሆነ ልጅ አለኝና ታድንልኝ ዘንድ ለምንሃለው አለችው። እርሱም ሴቲቱን ስለ ጌታችን እምነትም ካስተማራት በኋላ ልጇ ላይ በመስቀል ምልክት ሲያማትብበት ዓይኑ ማየት ቻለም። በሌላ ቀን ቅዱሱም እንዲህ አላት፣ እንዲሰማ እንዲናገር እንዲሄድና እንዲያገለግለኝም እኔ ሻለው። በዚህም ጊዜ ንጉሡ በአገሩ ውስጥ ሲዘዋወር ከመበለቲቱ ቤት በላይ የበቀለውን ዛፍ አይቷ ደነቀም። ስለ እርሷም ሲጠይቅ ቅዱስ ጊዮርጊስ የተቀመጠባት የመበለቷ የቤት ምሰሶ ላይ ዛፉ እንደ በቀለ ነገሩት። ንጉሡም ይህን በሰማ ጊዜ ተቆጥቶ ከዚያ ወስዶ አስገረፈው። በመንኰራኵርም እንዲያበራዩት ሲያደርግ ቅዱሱ ስለ ሞተ ከከተማ ውጭ ጣሉት። ለሦስተኛ ጊዜም ጌታችን ኢየሱስ ክርስቶስ ከሞት አስነሣው። ንጉሡም ከሞት እንደ ተነሣ ሲመለከት ደነገጠም አደነቀም። ዳግመኛም ንጉሡ ቅዱስ ጊዮርጊስን በመሸንገል በመንግሥቱ ላይ ምክትል እንደሚያደርገው ዘንድ ቃል ገባለት። ቅዱሱ ግን እየዘበተበት ነገ በጠዋት ለአማልክቶች መሥዋዕትን አቀርባለው፣ አንተም ሕዝቡ እንዲሰበሰቡ እዘዝ፣ እኔ ስሰዋ እንዲያዩ አለው። ንጉሡም የተናገረው ነገር እውነት መስሎት የሚሰዋ መስሎት ተደስቶ ወደ ቤተ መንግሥቱም መልፈኛ አስገብቶ አሳደረው። ቅዱስ ጊዮርጊስም ለጸሎት በመነሳት የዳዊትን መዝሙር አነበበም። በዚህም ጊዜ የንጉሥ ዱዲያኖስ ሚስት ንግሥት ለስክንድሪያ ሰምታ ቃሉ ደስ ስላሰኛት የሚያነበውንም እንዲተረጉምላት ለመነችው። እርሱም እግዚአብሔር ዓለምን ከፈጠረበት ሰው እስከሆነበት ጊዜ የሆነውን ሁሉ አስተማራት። ንግሥቷም ትምህርቱም በልቧ ስለ ተቀረጸባት በክብረ ባለቤት በጌታችን አመነች። በማግስቱም አዋጅ ነጋሪ ሀገሩን በመዞር ቅዱስ ጊዮርጊስ ስለ አማልክት ሲሰዋ ለማየት ሰውሉ እንዲሰበሰብ ለሕዝቡ ነገረም። አዋጁን የሰማችው ያቺ ድሀ መበለትም እውነት መስሏት እጅግ እያዘነች እያለቀሰችም ከልጇ ጋር ወጣች። ቅዱስ ጊዮርጊስም ባያት ጊዜ ፈገግ ብሎ ልጅሽን በምድር ላይ አኑሬው አላት ከዚያም ልጇን ጠርቶ ወደ አጵሎን ሄደም ወደ እኔ የሚመጣ ዘንድ በክብረ ባለቤት በጌታዬ ኢየሱስ ስም እዘዝ አለው በዚያንም ጊዜ ልጁ ድኖ ቅዱስ ጊዮርጊስ እንዳዘዘው ወደ ጣዖቱ ቦታ ሄዶ አዘዘው በጣዖቱ ያደረ ያ ርኩስ መንፈስም ከማደሪያው ወጥቶ ቅዱስ ጊዮርጊስ ወዳለበት መጥቶ እኔ ሰውን ሁሉ የማስት እንጂ አምላክ አይደለሁም ብሎ በሕዝቡ ሁሉ ፊት አመነም። ቅዱሱም ትውጠው ዘንድ ምድርን አዝዛትና ወዲያውኑ አጠችው። ጣዖታቱንም ከአገልጋዮቻቸው ጋር አጠፋቸው። ንጉሡም ከወገኖቹ ጋር አፈረም። መጽሐፍ ስንክሳር ዘወርሃ ሚያዝያ 23 ንጉሡም እጅግ ተበሳጭቶና ተቈጥቶ ንግሥቷ ጋር ገባ። እርሷም አምላካቸው ጽኑዕና ሃያል ነውና ክርስቲያኖችን አትጣላቸው አላልኩህምን አለችው። ንጉሡም ይህንንም ሰምቶ በጣም ተቆጣ። ቅዱስ ጊዮርጊስ ሚስቱን ወደ ክርስቲያን እንደ ቀየራትም አወቀ። ከዚህ በኋላ ከከተማ ውጪ እንዲጎትቷትና በመጋዝም እንዲሰነጥቋት አዘዘም። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለች። ነገሥታቱም በዚህ ጊዜ አፍረው ደነገጡ። ከዚህም የባሰ ሐፍረት እንዳይመጣባቸውም ራሱን በሰይፍ እንዲቆርጠው ንጉሥ ዱዲያኖስን መከሩት። ንጉሡም ምክራቸውን ሰምቶ የቅዱስ ጊዮርጊስ ራስ እንዲቆረጥ አዘዘም። በዚህ ጊዜ ቅዱሱ እጅግ ደስ አለው። ጌታችንም እሳትም ከሰማይ አውርዶ ሰባውን ነገሥታት እንዲያቃጥላቸው መከራውም ከክርስቲያን ወገን ጸጥ ይል ዘንድ ለመነው። ወዲያውም እሳት ወርዶ ሰባውን ነገሥታት ከሠራዊታቸው ጋር አቃጠላቸው። በዚህም ጊዜ ክብረ ባለቤት ጌታችን ኢየሱስ ክርስቶስ ለቅዱስ ጊዮርጊስ ተገለጠለትና ብዙ ቃል ኪዳን ሰጠው። እንዲህ አለው። በምድር መታሰቢያህን ለሚያደርጉ ሁሉ እኔ ኃጢአቱን ሁሉ ደመስሳለሁ። በመከራም ውስጥ ሆኖ በባሕርም ሆነ በየብስ ወይም በደዌ በስምህ የሚለምነኝን እኔ ፈጥኜ ከመከራው አድነዋለው። ከዚህ በኋላ ጌታችን በክብር ወደ ሰማይ አረገ። ቅዱስ ጊዮርጊስም ራሱን ዘንበል አደረገም፣ በሰይፍም ቈረጡት በመንግሥተ ሰማያት አክሊላትን ተቀበለ። ክርስቲያኖቹም ሥጋውን ወስደው በልብስ ጠቅልለው ወደ ሀገሩ ልዳ ከወሰዱት በኋላ ቤተ ክርስቲያንም ሠርተው በውስጧ አኖሩት። ከእርሱም ቁጥር የሌላቸው ብዙዎች ድንቆች ታምራት ተገለጡ። ቅዱስ ጊዮርጊስ ከሰው ልጅ እየተፈጥሮ ትዕግሥት በላይ የሆነ ሥቃይን ስልቅናች ሃይማኖት ሲል በመቀበሉ የሰማዕታት አለቃቸው ጸሐይና የንጋት ኮከብ በሚል ይጠራል። አምላካችን እግዚአብሔር ከቅዱስ ጊዮርጊስ በረከት ያሳትፈን፣ የሰማዕቱም ረድኤት ሁላችን የክርስቲያን ወገኖችን ከሥጋና ከነፍስ መከራ ይጠብቀን ለዘላለሙ አሜን።